መቼ ነው የማርፈው? እኔ ግን ሁሌ ምኞት ብቻ። ታስታውሳለህ? በልጅነትህ ሳድግ አርፋለሁ አልክ። አድግህም አድገህም ትምህርት ስጨርስ አርፋለሁ አልክ። ትምህርት ጨርሰህም ስራ ሳገኝ አርፋለሁ አልክ። ስራ ስታገኝም ሳገባ አርፋለሁ አልክ። ስታገባም ልጆች ስወልድ አርፋለሁ አልክ። ልጆች ከወለድክ በኋላም እነሱ ሲጦሩኝ አርፋለሁ ብለህ ነበር። አሁንም ትመኛለህ? ማን አንተ? ቆይ

በሕይወት እረፍት መፈለግን ማቆም ነበረብህ። ይች ዓለም የመስሪያ እንጂ የማረፊያ ዓለም አይደለችም። ይልቁንም እረፍት መፈለጉን አቁመህ አላህም ያስደስተህን ሥራ ነው ልትሰራ የሚገባው። ጊዜህ ከማለፉ በፊት ልትፈጥን ይገባሃል። ምክንያቱም አሁን የተሰጠህን እድል ካጣኸው የባሰ ልፋት ውስጥ ነው ልትገባ የምትችለው። ከሰው ልጅ ባህሪ በጣም የሚገርመኝ ከልጅነት ጀምሮ የመሰላቸት ስሜት አለብን። ቶሎ ለማደግ እንቸኩራለን፣ ከዛ ድጋሚም ወደ ሕፃንነት ለመመለስ እንፈልጋለን። ገንዘብ ለማግኘት ስንል ጤናችንን እናጣለን፣ ከዛም ጤናችንን ለመመለስ ገንዘባችንን እናጠፋለን። ለወደፊት ጊዜያችን ስናስብ ስንጨነቅ፣ አሁን ያለንበትን ጊዜ እንረሳለን። አሁን ያለንበትንም ጊዜ የወደፊቱንም ጊዜ ሳንኖር እንኖር እንቀራለን። መቼም እንደማንሞት ሁነን እንኖራለን። ምንም እንዳልኖርን ሁነንም እንሞታለን። ሰላሙ አሌይኩም።